የሷን ታሪክ ነው የምንሰማው ጋይስ። አብራ ደጌነች አብረና የተማርነው አላት ላይነበርና በጣም ደስ የምትል ልጅና በጣም ተወዳጅ ልጅና እና ሁላችን ሼር በእንግሊዝኛ መውራት ብፈልግ ትራንስሌሽን ጠይቅ ነበር እና ይህ ሁላችሁም ሼር አርጎ ባ ከችለው ሁለት ለሶስት ሰው ሼር አርጎ እና የእሱን ታሪክ እንሰማለን። ከዛ ደግሞ ከኛ የምትፈልገው ነገር በሙሉ አቅማችን ከሆነ እናገዛታለን፣ ካልሆነ ደግሞ ወደ ሌላ የሚፈልጉት ነገር ሰላም ሰላም ናቸው ፋሚሊ፣ እንዴት ናቸው? ሊዲያ እባላለሁ። ይቅርታ አማርኛ ብዙ አይደለሁም ግን እሞክራለሁ ለማውራት ስለ ሊዲያ አውራቸዋለሁ። ዛሬ በጣም አመሰግናለሁ መጀመሪያ ጊዜ ስለሰጣችሁኝ፣ እስከ መጨረሻ ደግሞ ብትሰሙኝ ደስ ይለኛል እኔ ላይ ነው ያደግኩት፣ ማደጎ ቤት እና ማለት ቤተሰብ የለኝም እንደማለት ፈልጌ ነው። ማደጎ ቤት አባትና እናት የሌላቸው ብዙ ልጆች አለን እና እዛ እዛ ነው ያደግኩት። ከዛ ስለኔ ታሪክ አወራቸዋለሁ። አሁን ሊዲያ ማለት በጣም ተጫዋች ቀልደኛ የዋ ነኝ ማ ምንም ነገር አላውቅም። ግቢ ነኝ ያደግኩት ከዛ ብዙ ነን እና እዛ ነው ያደግነው። ምንም ነገር ተንኮል አናውቅም፣ ምንም ነገር አናውቅም። ከዛ ከእዛ ጋር ትምህርት ነበር እስከ አራተኛ ክፍል ግቢ ላይ ነው የተማርኩት። የራሳችን ትምህርት ነበር። ከዛ ከግቢ ትንሽ ራቅ ይላል ወደ ከተማው እና ማዘር ምን ትላለች ትላለች በቃ ትምህርት ከተማ እንድንማር ነገርና ከተማ እንሄዳለን። በቃ በመኪና ምናምን ይሄድ ነው የምንማረው። ከዛ ስንሄድ ምንም ነገር አላውቅም። በቃ ምነው አባት እናት ምናምን አናውቅም። በአንድ ላይ ነው ያደግናውን እየተጫወትን፣ ምንም ነገር አናውቅም። ከዛ ስንሄድ